ለማድረግ ከንግድና ገበያ ልማት ጋር በጋራ መስራት አስፈልጓል። ክልሉ በሆቴል ኢንቨስትመንት ውጤት እያስመዘገበ ይገኛል ያሉት በማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ምክትል ቢሮ ኃላፊ ኑሪ ከድር ዘርፉን የሚቀላቀሉ አዳዲስ ሆቴሎች በመኖራቸው ብቃታቸውን ማረጋገጥ አስፈልጓል ብለዋል። ክልላችን በቱሪዝም ሀብቱ በጣም በርካታ እምቅ ሀብቶች ባለቤት ክልል ያሉ የቱሪዝም እምቅ የቱሪዝም አቅሞች በሚፈለገው ልክ ሲሰራባቸው ሲተዋወቁም የመጡ ስራዎች አልነበሩ። ስለዚህ አሁን በጀመርና በጀመርናቸው በርካታ ስራዎች የክልሉን የቱሪዝም ኢንዱስትሪ በተሻለ ደረጃ እየታወቀ የታወቀ ይሄድ ያለበት ሂደት አለ። የመዳረሻ ልማት ስራዎች፣ የቱሪዝም ማረፊያ የሚሆኑ የሎጅ ግንባታ ስራዎች፣ የዲዛይን ስራዎች እየሰራን ነው የምንገኘው። ስለዚህ ይሄን ሁሉ ስንሰራ የቱሪስት የቆይታ ጊዜን አንዱ ማራዘም የምንችልበትን እድል ይፈጥርልናል። ክልላችን የቱሪዝም መዳረሻ መሆኑ ብቻ ሳይሆን ቱሪስቶች ክልላችንን ተመራጭ አድርገው መምጣት እንዲችሉ ይሄ የብቃት አገል የብቃት ማረጋገጥ ስራው ሚናው ከፍተኛ ነው የሚሆን። ይህ መድረክ የብቃት ማረጋገጡን ስራ ከንግድና ገበያ ልማት ቢሮ ጋር በቅንጅት መስራትን ያለመ መሆኑን ኃላፊው ጠቁመዋል። ደረጃውን የጠበቀ አገልግሎት የሚሰጡና በኮከብ ደረጃ የሚመደቡ ሆቴሎች እንዲበዙ ለሚሰሩ ስራዎች ቢሮ ድጋፍና ክትትል ያደርጋል ተብሏል። ስለ ብቃት ማረጋገጫ ታሳቢ አድርገን ቅድም በመመሪያውም ላይ የተቀመጡ በርካታ ጉዳዮች የክልሉን ማህበረሰብ በሚመጥን መልኩ የቱሪስት አገልግሎቶች እንዲሰጡ ታሳቢ ይደረጋሉ ማለት ነው። ስለዚህ ቅድም ያነሳችኋቸው ስታንዳርዶች ማህበረሰቡን ሊመጥን የሚችል ከአለባበስ ጀምሮ ማህበረሰቡን በሚመጥን መልኩ መሆን እንዳለበት ያነሳችኋቸው ጉዳዮችም አብሮ የብቃት ማረጋገጫው አካል እየሆነ እንዲሄድ በራሱ ራሱን ችሎ የሚወጡ የአለባበስ ስታንዳርዶች ማንዴት አለን። የቢሮችንም ይህን ማድረግ የሚያስችል ማንዴት አለን እና ደግሞ ወደፊት ስራዎችን በዚህ መንገድ አጠናክረን እንድንቀጥል የብቃት ማረጋገጫ መመሪያው አካል ሆኖ የስራው አካል አድርገን የምንሄድበት የምንሰራው ስራ እንዲሆን እንጠብቃለን። የሆቴል አገልግሎት ሰጪ ተቋማት ብቃት እንዲረጋገጥ የሚያስችል ስራ ባህልና ቱሪዝም ቢሮ ሲሰራ የንግድ ስርዓቱ ሕጋዊ እንዲሆን ያስችላል ያሉት የክልሉ ንግድና ገበያ ልማት ምክትል ቢሮ ኃላፊ ቀመሪያ ረሻድ ይህም የሁለቱም ቢሮዎች ቅንጅታዊ አሰራር አስፈላጊነት ያሳያል ብለዋል። የተደነገጉ የንግድ እቃዎች፣ ምርቶች ማሟላት ያለባቸውን ተፈላጊ ዝርዝር ሁኔታዎችን ማሟላቱን ቁጥጥር ማድረግ ይላል። ይሄ በአንድም በሌላም ቅድም ሲገለጽ የነበረው ማለት ነው። ስለዚህ ያ ሆቴል የሚያቀርበው ምርት ወይም ምግብ ነክ ጉዳይ ከህብረተሰቡ ጤና ጋር ተያይዞ ከአካባቢ ደህንነት ጋር ተያይዞ ከሌሎች ጋር ተያይዞ በሚፈጠሩ ባሉ ጉዳዮች ላይ ኢንስፔክት ያደርጋል። ኢቨን እስከ ላብራቶሪ ፍተሻ አድርጎ በዚህ ጉዳይ ላይ ህጋዊ እርምጃ እስከ ማስወሰድ ድረስ ስልጣን አለው ማለት ነው። ስለዚህ ባህል ቱሪዝም ከንግድ ጋር ሆኖ ይሄን ስራ ቢሰራ ይሄንን መመሪያ በቀላሉ አቺቭ ማድረግ ይችላል። በደንብ ስንቀናጅ ስራዎችን በቀላሉ አቺቭ ማድረግ እንችላለን። በመድረኩ በሆቴልና ቱሪዝም አገልግሎት ዘርፍ የነበሩ ጉድለቶችን በማረም የሆቴል ኢንቨስትመንት ተወዳዳሪነትን ማሳደግ ላይ ውይይት ተደርጓል።